መጨረሻ እንግዲህ ሰንዬ ከተዋጋ ጋር ተገናኘች ማለት ነው። ጆከር ጀግና ነው። ወንድሙን ክዶ እንግዲህ ሰንዬን አስመልጧታል ማለት ነው። ደስ በሚል ሁኔታ እንግዲህ ጆከርን ከኋላ ጀርባውን በድንጋይ መቶ ጣለው። ከዛም ሰንዬን ጎትቶ እንግዲህ ወደ ቤቷ አደረሳት ማለት ነው። ያው እዛው ሲንፈራፈር ጥለውት ውልቅ አሉ ማለት ነው። እሷ እንኳ አልሄድም፣ ጤጄ ማየት አለብኝ። ምክንያቱም ወድጄ ሳይሆን ተገድጄ ነው እንደዚህ ያደረግኩት እሱ እንዲታሰር ስለማልፈልግ ብቻ ነው ጓደኛዬ ላይ ይሄንን ድርጊት ያደረኩት። አሁን አንቺ ወደ ቤትሽ መሄድ ትችያለሽ። እኔ ግን ተመልሼ እሱ ጋር መሄድ ነው የምፈልገው ሲላትም፣ በጭራሽ እንደዛማ አይሆንም ብላ ጎትታው ይዛ ሄደች። የሰኒዬ እህትም እንግዲህ በደስታ ልጁን አቅፋ አመሰግናለሁ እህቴን ስላስመለጥክልኝ ብላ ደስ አላት። የኪራ አዲሷ ሰራተኛ ደግሞ አይናፋር ነገር ነች። አሁን ገና እንግዲህ ሌላ ችግር ሊመጣ ነው። ኪራ ባህሪው እንግዲህ አስቸጋሪ ነው ወይ ሲጠጣ ምናምን ነገር ፅናቴ እንግዲህ እሱ ፈጣሪ ከአንቺ ጋር ይሁን እንጂ እሷ ከወዲሁ ገና ፍራጅ ሰራት እያ ላይ ነው ብላለች። የሚመጣውን ነገር ቀድማ ነው የምታውቀው ፅናት ማለት ነው። እና እንግዲህ ኪራ ሰራተኛ ቆንጆ የልጅ ቤት ውስጥ አምጥቷል። ከዛ በኋላም ሚስት በቅርቡ ላገባ ነው እናም ስሟ ፅናት ይባላል ሲላት፣ ፅናት ብላ ደነገጠች። አዎ ምን ነው ሲላትም፣ አይ አጋጣሚው ገርሞኝ ነው ምናምን አለች። ለማንኛውም እዚህ ቤት ውስጥ እኔ በስራይም ሆነ በመሀሊ ጣልቃ የሚገባ ሰው አልወድም። ስራሽን ብቻ ከተስማማን መቀጠል ትችያለሽ አላት። እሷም እሺ አለች ማለት ነው። ኒናዬም ልጅቷን እንዳየች ገና አይ የእንጀራ ገመድ የተበጠሰ ሳልሰራማ ማን ያስቀምጠኛል ፈረደብኝ አሁን የት ይሄዳለሁ እያለች እንግዲህ እዛው እርስ በራሷ እያወራች ትገኛለች፣ ከብርቅዬ ጋራ ብርቄም እንግዲህ አዲሱ ከአዲሱ ሰውዬ ከተሾመ ጋራ እሱን ለማግባት ያንኛውን በዛ ብህን ጥላ ከተሾመ ጋር ለመኖር ወሰነች። አቶ ተሾመም እህሉን ከነማሳው ሊሸጠው ነው። ሳይታጨድም ምንም ሳይል እዛው ላይ እንዳለ ሸጨው ከተማ መሄድ እፈልጋለሁ፣ ስለዚህ ሰው አስማማኝ እያለ ይገኛል ማለት ነው። እና አስፒድ እንግዲህ ሆስፒታል ገብቷል። ነገር ግን ጆከር በጣም ተጨንቋል። ጓደኛዬን ከዳውት ምን ማድረግ አለብኝ? ሰኒ ግን አንድ ምለምንሽ ነገር ቢኖር እባክሽን ይውልሽ አሁን እዚህ ደርሻለሁ። ምንም አይመጣም ብለሽ ሳይሆን እባክሽን ላንቺ ስል ነው እዚህ ውስጥ የገባሁት። እናም አሳልፈሽ ጓደኛዬን ለፖሊስ እንዳሰጭብኝ እባክሽን ልለምንሽ አላት። እሱን ቤት ስንገባ የምንወስን ይሆናል። ስለዚህ አሁን ምንም ልልህ አልችልም ማለች ነገር ግን እቤት ከገባች በኋላ እህቷ አሁን ተኝና ነገ ጠዋት ተነስተን ፖሊስ ጣቢያ እንሄዳለን፣ ሁሉንም ነገር ማን እንደዚህ እንዳደረገች ትናገራለች። እህቴ እንደዛማ አይሆንም ምክንያቱም እኔ እመጥቻለሁ፣ በቃ ለምን አስፈላጊ ነው እንደ ስትላት፣ አዎ በጣም አስፈላጊ ነው። ከዚህ በኋላ ምን እንደሚደርስብሽ በምን ታውቂያለሽ? እና ነው ስለዚህ ቀድመሽ ሄደሽ መናገር አለብሽ የደረሰብሽን አለቻት። ማለት ነው እንግዲህ ይሄ ሁሉ ለኪራ ሲባል የተከፈለ መስዋዕት ነው። እራሷን መስዋዕት ለማድረግ ዝግጁ ሆና ነበረ ሰኒዬ ማለት ነው። ምክንያቱም የኪራን ቤት ፋይሉን ለማንም አሳልፌ አልሰጥም፣ ኪራ ሜዳ ላይ መውደቅ የለበትም ከኋላ የመጣ ውሎ ልጅ ነኝ እያለ ስለዚህ ኪራ ወደ ውጭ ወጥቶ ሲወድቅ ማየት አልችልም ብላ እንግዲህ ፋይሉን ደብቃ ያንን ፋይል ደግሞ እሷ እንደደበቀችው ስላወቀ ብቻ ነው አግቶ ሲያሰቃያት የከረመው። በጣም ንግግሩ ሁሉ የዱርዬ ነውና አስፒድ እንግዲህ። በመጨረሻም ጆከር የዛን ቀን ሀይታችሁት ከሆነ ሂድ ጓደኞች ጋር ሰላም በላቸው፣ ሂድና ሰላም በላቸው ጓደኞችን አስፒድ አለ ጆከርን። ጆከርም ደግሞ ተው እባክህ ሌላ ቀን እሄዳለሁ፣ ዛሬ ደስ አላለኝም፣ በሌላ ቀን ሄጅ ጠይቃቸዋለሁ ሲልም፣ አረ ዛሬ ሂድ፣ ቆይ ዛሬ ካልሆነ አይሆንም እንዴ? አዎ ዛሬ ሂድ፣ ለልጅቷ እንደሆነ እኔ አለው ምናምን አለ። ነገር ግን እሱ ጆከር ስለተጠራጠረ እና ሰኒዬ ስለለመነችው ብቻ መሄድ አልፈለገም። ውስጡ በጣም ፈርቶ ነበረ። ከዛም እሽ እንግዲህ ካልክ፣ ከዛ ሰኒ አይኗ መንከራተት ጀመረ። ጆከርም ጨለማ ውስጥ ተደብቆ እየጠበቀው ነበር፣ ስ የት እንደሚያደርሳት ብሎ። እሱም ቀስል ሂጂ፣ በዚህ ጋ ሂጂ ብሎ ወደ ጫካ ውስጥ ይዟት ሲሄድ እንግዲህ ልጁም ከኋላ ጀርባውን መቶ ጣለው ማለት ነው። እንግዲህ ጓደኛ ማለት ይሄ ነው ። ምክንያቱም ስላሳዘነችው ብቻ ነው ጓደኛውን መክዳት ፈልገውም ሳይሆን፣ ያው ሌላ ቦታ ከወሰዳት ብዙ ነገር ስለሚደርስባት፣ ለዛም እች ልጅ ግዴታ ማዳን አለብኝ ብሎ ወሰነ ጆከር። ሰንዬም ወደ ቤቷ በሰላም ተመልሳለች። ጆከር ግን አሁን በፀፀት ሊሞት ነው ማለት ነው። ጓደኛ የሞት ይኑር እንኳ አላውቅም፣ አሁን ከዛ ጋር ሲነሳ እንዴት እንደሚያደርገኝ ራሱ አላውቅም። ለነገሩ በፀፀት ከምቆዳ ቢገለኝ ይሻለኛል እያለ እንግዲህ እንትን እያለ ይገኛል ጆከር። ከዛም ሰንዬ ባክቶ አሁን አንተ አንቺ ግን እዚህ ከመጣሽ ምላሶች ተፍታ አጣባክሽ እዛ እኮ እያወራሽ አልነበረም እየተለመንሽን እየለመንሽና እየለቀሽ ነበር እንጂ እያለች አሁን እንግዲህ መሩዬ ጋር ደውላ መጥቻለሁ ስትላት መሩዬ በጣም ደስ አላት። ከናሆሚ ጋር ሄዱ፣ ቅዱሴም ሄደ። ቅዱስ ደግሞ እንደዚህ ያደረጉች ሰዎች በምን እርግጠኛ ሆንሽ? ነገም ይመጣሉ እኮ ከአንቺ የምንፈልገው ነው ሲጀመር፣ የሆነ ነገር ቢፈልጉ እኮ ከዚህ ቤት የሆነ ነገር ይዘው ይሄዱ ነበረ። ሲቀጥል ደግሞ ገንዘብ ቢሆን የሚፈልጉት ጓደኞች ጋር ወይ የሆነ ነገር ጋር ያስደውሉሽ ነበረ እና ምንፈልገው ነው ቢሏት ነው በቃ እኔ መጥቼ የለም እንዴ ብትልም አይ፣ ይሄ ጉዳይማ በዝመታ የሚታለፍ አይደለም። ስለዚህ የሆነ ነገር ማድረግ አለብን አለቅዱሴ ሰላም ውድ የተከበራችሁ የቻናሉ ቤተሰቦች እንዴት ናችሁ? ደና ናችሁ? አለው ደና ነኝ። እንግዲህ በስተ መጨረሻም ጆከር ጀርባውን ብሎ ደፋው እና ሆስፒታል ገባ። ስፒድ ግን ሰኒዬን አስመልጧታል። ደስ የሚለው ነገር ሰኒ አመልጣለች። ጆከር ግን እንግዲህ በሞትና በሕይወት መካከል ነው ያለው። ምክንያቱም ከጀርባው በድንጋይ ነው የመታው ማለት ነው። እንደውም እኔ በክሊኒክ ሳፉን የሚያፍነው መስሎኝ ነበረ ነገር ግን እንዴት እንዳላየው እኔ እንጃኮ። ወደ ኋላው እየተገላመጠ ነበረ ማለት ነው። ጭለማም ስለሆነ ነው መሰለኝ። እንግዲህ ጫካ ውስጥ ወስዶ ምን ሊያደርጋት እንደሆነ አላውቅም። ለጅብ ሊሰጣት ይሁን ወይ ለግብረ አበሮቹ ሊያስረክባት ይሆን አላውቅም። ግን አልተሳካለትም። ጆከር ያንን ነገር ስለተጠራጠረ ብቻ አይ፣ ዛሬማ እስቲ ምን እንደሚያደርግ ተደብቄ ማየት አለብኝ፣ ጓደኞቼ ጋር ሌላ ጊዜ ሄዳለሁ ብሎ ተደብቆ እያየ ነበረ ማለት ነው ከዛም እንግዲህ ከሰው ልጅቱን ውጪ ውጪ በዚጋ በዚጋ ጊቢ እያለ እያመነጫጭቃት በጨለማ ውስጥ ይዟ ሲሄድ እንግዲህ ልጁ መቶ ከኋላ ደፋውና ጣለው። ሰኒዬም እንግዲህ በሰላም ወደ ቤቷ ተመልሳለች። የቅዱሴም አፍቃሪ የድሮ ፍቅረኛው እንግዲህ መታ ቅዱሴ ፊት ላይ ገብለል ገብለል እያለች ነው። እሱም ደግሞ ይወዳታል። ነገር ግን ደግሞ የዛ ጊዜ ያልፈልግህም ብላ ሄዳ ይለ እንዴ አሁን ምናበቷ ልሰራ መጣች እያለ እንደ ኩራት እያደረገው ነው። ነገር ግን ይወዳታል ማለት ነው። ኒና የም እንግዲህ በቃ የእንጀራ ገመድ ተበጠሰ ከዚህ ቤት አሁን በቃ ሰራተኛ ከመጣማ እያለች ብያ ውስጧ እየፈራ ይገኛል ማለት ነው። እንግዲህ አይ መከራ። እናም እንግዲህ ሰኒዬ ማመልከት አትፈልግም፣ ምክንያቱም ጆከር ስለለመናት እኔ መክሰስ አልፈልግም ብላ ነበረ። ግን ደግሞ አይ ግዴታ ነው መሄድ አለብሽ። ማን እንደዚህ እንዳደረገች ሄደሽ መናገር አለብሽ አለቻት እህቷ ማለት ነው። እባክሽን ህቴ እኔ መጥቼ የለም ምን አደርጋለሁ ከዚህ በኋላ ብሄድስ። ስነግር እንደማይመጡ በምን ታውቂያለሽ? ስለዚህ ግዴታ ጣቢያ መሄድ አለብሽ አለቻት እህቷ። እሷም እሺ በቃ ህቴ ምን አደርጋለሁ ብላ ተስማማች። ከዛም ለጆከር ነገረችው። ሰኔም ምን ተነጋገርን? እንደዚህ የምታደርጊውን ለምን እንደዚህ እሺ ያልሻት ቆይ፣ ለምን ብሎ ተናደደ። እንዴ እኔ ምን ላድርግ አይሆንም ብያት ነበረ፣ ግን እሷ ግዴታ መሄድ አለብን ብላኛለች አለች። እንግዲህ አኪራም እንግዲህ ይሄንን ነገር ሲሰማ ምን እንደሚሰማው አላውቅም። ምክንያቱም ሰኒ የታሰረችው ለነኪራ ስትል እንጂ ከስፒድ ጋር ምንም የሚያገናኛት ነገር የለም። ነገር ግን ደግሞ ያንን ፋይል ከታሸገበት አውጥታ ስላሳየችው አስፒድ አምጥቶ ኪችን ውስጥ ስለደበቀው ነው። ኒና ናት እዛ ውስጥ የደበቀችው በነገራችን ላይ ከዛም ንችል ግቱ አንስታ እንግዲህ ስታነበው የኪራ የቤቱ ፋይል ነው እንዴ! ኪራ በሌለበት እዚህ ጋር ማን ነው መጥቶ ያስቀመጠው? ብላ እንግዲህ ያን ፋይል አንስታ ወደ ቤቷ ይዛ ሄደች። አስፒድም ደግሞ ያነሳሽውን እቃ ቀጥ ብለሽ እዚሁ ካልመለሽ እገልሻለሁ ብሎ አስፈራራት። እሷም ደግሞ አንተ ማነህና ነው እኔን የምትገለኝ? ሲቀጥል እዚህ ቤት ውስጥ ምን አገባህና ነው አንተ ምን አገባህ? ምንስ ከኋላ ይመጣሉ። ይሄ ቤት የኔ መሆኑን እንዳትረሽ ያላን ጭራሽ ከዛ በኋላ ኒና ይሄ ማነች ሰንዬ፣ ይሄ ሰውዬ ምንም አላማረኝም፣ ብቻ የሆነ ቆሌው ምንም ደስ አላለኝም እያለች ነበር። ከዛ እንግዲህ ኒናየንም ሲያሰቃያት፣ ኒናም ጥላው ገጠር ገባች። ዛሬም እንግዲህ በስተመጨረሻ ጆከር ጀርባውን ብሎ ስደፋ፣ ብቻ ጎተተው ሆስፒታል ወስደውታል። ሆስፒታል ገባ ማለት ነው። የሰንዬ ምህት ግዴታ ፖሊስ ጣቢያ መሄድ አለብን እንደዚህማ፣ በቀላሉ አለቃውም ይሄ ማይረባ እህቴን ሲያንገላታብኝ እንደኖረ እሷም ደግሞ በምን ምክንያት እንደዚህ እንዳደረገኝ ሁሉንም ነገር እናገራለሁ። ፖሊስ ጣቢያ ከመሄዴ በፊት ለእናንተ የምነግራችሁ ሰርፕራይዝ አለኝ አለቻቸው። እሷም ደግሞ ምንድነው እሱ ምንድነው ያደረገች ነገር አለ እንዴ ስትላት፣ በፍጹም አስሮ ሲያንገላታኝ ብቻ ነበር እንጂ ምንም አላደረገኝም። ነገር ግን ደግሞ ይሄ እንደዚህ የታገጥኩበት ምክንያት እነግራችኋለሁ። ዛሬ ግን ረፍት ያስፈልገኛል ረፍና ሁሉንም ነገር እነግራቸዋለሁ፣ አለቻቸው። እሷም እሺ፣ መሩዬም ደግሞ በቃ ትረፍና ነገ እንጠይቃታለን፣ እስኪ እሷም በተረጋጋ መንፈስ የሆነችውን ነገር እትነግረናለች እኛም እንጠይቃታለን አይሻልም? ስትል በቃ እሺ ተባባሉ። የናሆም እናት እንግዲህ እጇ ላይ የሆነ ነገር ተደፍቶባት ነበረ። ጽዮን ግን ልትታዘዝላት ፍቃደኛ አይደለችም፣ መተኛት ብቻ ነው የምትፈልገው። ከዛም ሴትይቱም ለረባክሽን ለራፍቷል። ተነሺ፣ በዚህ ሰዓት እንዴት ሴት ልጅ ትተኛለች እንዴ? ማዬ ደግሞ ስንገና እኮ ነው ሰዓት። አረ እንዴ፣ ገና አንቺ ገና ነው። አዩም እኮ ጠዋት አንቺን አልቀሰቀሰሽ ብሎ ነው እንጂ ቁርሱን ሳይበላ ነው የሄደው። እኔም እንደምታይ እንጭ ነው እጭ። ማዬ ደግሞ አለቻት። እጭ ናልሹ። አዎ፣ በቃ በቃ፣ እንደውም ታዩ፣ እንደውም እኔ በአንድ እጄ እሰራዋለሁ ስራውን፣ ችግር የለውም አለቻት ከዛ በኋላ የት ልትሄጂ ነው ለመሆኑ? ወጥቼ እመጣለሁ ስትል፣ እንግዲህ ስብራውን ሳትሰራ ስትቀናሽ ስትሄድ ሰውየው መንገድ ላይ መጣባት። አቶ ውዬው የት ልትሄጂ ነው? ጓደኞች ጋር። አንቺ ጓደኞች ማለቂያ የላቸውም እንዴ? ቤት ተመለሽ እና ስራ ግዣት። ከዛም ወደ ቤት ስትመለስ የናሆሜ እናት ቤቱን እየጠረገች ነበረ። አየሽ፣ ስራ የለም ያልሺው ይሄ ስራ አይደለም እንዴ? ተው እንጂ። አየሁ እኔ ነኝ እኮ ትሄድ ሂጂ ያልኳት ለምን ሲባል አንችን እያመመሽ ያወቀች ልጅ የት ነው የምትሄደው ብሎ አበሸ ቃቀጣት ልጅቷን ማለት ነው። ልጅቷ ፊቷን ጠላ፣ እጭ እና እነሱ ሰራተኛ ነኝ እንዴ አላበዙትም እንዴ አሁንስ? እያለች እንግዲህ መመናሻ ጀመረች። ከዛም እንግዲህ እሷም እያግሮ መረመች። ጽናትዬ ግን የሆነ ፍራት ፍራት እያላት ነው ማለት ነው። ምክንያቱም አላውቀ